በምክር ቤቱ መደበኛ ስብሰባ ለጠቅላይ ሚኒስትር ዐቢይ አሕመድ ከተነሱ ጥያቄዎች መካከል የሰላምና ደህንነት ሁኔታ በቀዳሚነት ይጠቀሳል። ነፍጥ አንግበው የሚንቀሳቀሱ ታጣቂ ኃይሎችና የትግራይ ክልል አሁናዊ ሁኔታ የምክር ቤቱ አባላት ካነሷቸው ጥያቄዎች መካከል ናቸው። ሉዓላዊነታችንን የሚዳፈር የሻቢያ እንቅስቃሴ ለመክታት እየተሰሩ ያሉ ሥራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም፣ የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደምገኝ ማብራሪያ ቢሰጡ። በተለይም በአማራና በኦሮሚያ ክልሎች በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል ትምህርት ቤቶችን በማፍረስ ሕፃናት እንዳይማሩ በማድረግ የሕዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሐን ዜጎች እገታ እና ሌሎች የጭካኔ ተግባራትን በመፈጸም ላይ የተሰማሩ ኃይሎችን ለመቆጣጠር እና የመንግስትን ኃይል በብቸኝነት መጠቀም ህገ መንግስታዊ ኃላፍነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ። መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጪ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? ጠቅላይ ሚኒስትር ዐቢይ አሕመድ በምላሻቸው በኢትዮጵያ ከሀሳብ ይልቅ በአፈሙዝ ጥያቄያቸውን ለማስመለስ ሲታገሉ ከቆዩ አካላት ጋር በውይይት ችግሮችን ለመፍታት የተደረጉ ጥረቶች ፍሬ ያፈሩ ስለመኖራቸውም አንስተዋል። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህም መንግስት አይወያዩም ብሎ ቢያስብ አይገርምም። ሰው ሊስት ይችላል። የግል ጉዳይ አይደለም፣ በኔና በኤክስ በኔና በዋይ መካከል የግል ጉዳይ አይደለም። የሀገር ጉዳይ ነው። በሀገር ፍላጎት እስከ ተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ ምን የምናደርገው ባህል እንኳን አናቀውም። ካሸነፍክ ካሸነፍክ ነው። ታገልኩለት ኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት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 ሊታረቅ የሚፈልገውን ኃይል ወየውን ወየው ልታርቀህ ደግሞ ይላል። የሚደራደረውን አትደራደር ደግሞ ይላል። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ። በእኛ በኩል ስንጀምር ሁሉ ጋብዘናል። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር በአጠረ ጊዜ ልንፈታ አንችልም። የትግራይ አሁናዊ ሁኔታ ጋር በተያያዘም መንግሥት ከጦርነት ይልቅ ሰላምን እንደሚያስቀድምም ጠቅላይ ሚኒስትሩ አንስተዋል። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን፣ የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም፣ አላማ የለውም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የለው ውጊያ ደግሞ የተሳካ አይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ሕይወቱን አይከፍልም። ጥቅም የለውም። ትግራይ የሚደረገ ውጊያ ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክርኔ ውጊያ ይበቃና አያስፈልገንም። ግድ የላችሁም። ምትዋጉም አታሸንፉም። አይታችሁታል። ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገርና አገርናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። ኢትዮጵያ ውስጥ ጥያቄ ያላቸው ሁሉ ከመንግስት ጋር ከሚደረጉ ውይይት ባለፈ ነባር ችግሮችን ለመፍታት በሀገራዊ ምክክር ኮሚሽን የቆዩ በደሎችን ለማድረግ የሽግግር ፍትህ መድረኮችን በመጠቀም መፍታት እንደሚገባም ጠቅላይ ሚኒስትር ዐቢይ አሕመድ የሕዝብ ተወካዮችን ምክር ቤት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ ገልጸዋል።